ብቻል እነሱ ሁሉ መረጃ አሉ እነሱ ሀቁ ታዋቂ ታዋቂ ቲክቶከሮች ማለት ነው ከዛ ድምፁ በቃ ሳይለንት ነው ምናምን ብሎ መቶ መልሶ ቀርጾ ከዛ አንቺ አልታመምሽም ብለውኛል ጎረቤቶች አለና ያንን ብር ቀማት ማ ከዛ እዛ ሲቀማው ሊቶፊቅ ሊቶፊቅ እና ባልደረጎቹ አሉ አብረው ጻፊ አቡ አሚራ አለ ዩቱበሮች አንደኛ አቡ አሚራ እሺ ሌላ መሀመድ የሚባል አለ አብሮት መሀመድ የሚባል እሺ የአቡ አሚራ ወንድም አለ የአቡ አሚራ ወንድም አለ። ወንድም አቡ አሚራ መሐመድ እና ሌላ ማለት ወንድሙ የአቡ አሚራ ወንድም የአቡ ስም የለውም። የአቡ አሚራ አላውቀውም። አቡ ወንድም እሺ ንሺ አንዴ የመጥተው ቪዲዮን ንቅረጽ ብለው መጥተው ቀርው ሄደው ቀርፀው እኔ ጭንቅላቴ ካልተሳፋይ ዝም ቀርፀው ሄደው ከዛ ከዛ በሌላ ቀን በሌላ የቀረጽ ነው ቪዲዮ ድምጽ የለውም። የቀ ት መሆንሽ እስከሚስታውቅ ድረስ ሐኪም ቤት ሄደል ስትከታተይበት ሐኪም የምትከታተይበት ሐኪም ቤት ሄደል በሽተኛ መሆንሽን ቸክ አድርገሽ በሽተኛ ከሆንሽ አትሰጪም። በሽተኛ ከሆንሽ ግን ብሩን ትሰጫለሽ። እስከዛ ብሩ ማጋ ይቀመጥ ተባለና አይመኒ ጋ ተቀመጠ። ኖ ኖ ኖ መጀመሪያ ከሷ እጅ ከሷ እጅ ብሩን ተቀብሎ ኪስ ውስጥ የከተተው ማለት ነው ሊቶፊክ ኦኬ። ሶስት ሺህ ሪያሉን ልጅ ቶፊክ ከእጇ ወስዶ ኪስ ውስጥ ከተተዋል ወስዶ የዛን ሁለት ነው አይመኒታ ተጠራ። አው የዛን ሁለት አይመኒታ ተጠራ ይዘው ከዛ ሳይወጡ አባሚራ ለስቶፊክ ምናምን ብሩን ይዘው ከዛ ቤት ሳይወጡ እዛው ባሉበት ነው አይመኒታ ታይጣሙት፣ ወይስ ይዘው ብሩን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰሞኑን ቲክቶክ ላይ የምሰማው ነገር በጣም ያሳዝናል ማለት ነው የአረብ ሀገር እህቶችን መቼም የማይበላቸው የነሱን ገንዘብ የማይበላ የለም እና ታዋቂ ዩቱበሮች ለምን ከበሩ? እንዴት ከበሩ? እኔ አንዳንድ ጊዜ ጠንካራ ናቸው ሰርተው ነውል ነበረ ና አሁን አይ መኒታ ሰው ያጭበረብራሉ ብላችሁ ስገምቱ አይ ልትሉ ትችላላችሁ፣ ግን የዛሬ አራት ዓመት ለአንዲት ምስኪን ታማሚ የተሰበሰበ ብር ግማሹን ሰጥቶ ግማሹን ሳይሰጣት አሁን ላይ ለወቀሳ መታለች። እሱ ግን አሁን እኔ ሚሊኔር ነኝ ቢሊነር ነኝ ካበርኩኝ ምቀበጦር ስዬ እያለ ያወራል ና ለካ አሁን ሳስብ እያንዳንዱ ዩቱበር የብዙ እህቶቻችን እንባ አለባቸው። የብዙ እህቶቻችን ሀቅ አለባቸው ማለት ነው። እስኪ ስማቸው ያልተነሳ ዩቱበሮች ንገሩ። በዚህ አሁን ገንዘባችን ተበላሉ በሚባል ጉዳይ ታዋቂ ዩቱበሮች በቃ አቧሚራ በሉት፣ እነ ሰአዳ በሉት፣ እነ ጀማል የሆነ ነገር እናሰራላቸዋለን ምናምን በሚል የብዙ እህቶቻችንን ገንዘብ እያጭበረበሩ በሰው ገንዘብ ነው እየከበሩ ያሉት ማለት ነው። እኔ በራሳቸው ለፍተው ሰርተው ይመስለኝ ነበር። ና አሁን ላይ ስማቸው ያልተነሳ ዩቱበሮች ምናልባት ዳውድና ሙሰኪና ናቸው ማለት ነው እና እነሱ ደግሞ ለገጧት ደግሞ አንዴታችን ልትመጣ ትችላለች አላህ ነው የሚያውቀው። እና ዩቱበሮች ታዋቂ ዩቱበሮች እናንተ አላህን አትፈሩም ወይ? ለምን አረብ ሀገር ለፍታ ያመጣችሁን ገንዘብ ለመብላት ለምን ትሮጣላችሁ? ለምን አላህን አትፈሩም? ለምን በላባችሁ ሰርታችሁ ለመኖር አትሞክሩም? አሁን ልጅ ተውፊት ግን እንዳለችው ልጅ ታቋ ያስደምጣችኋለሁ ንግግሯን ብሩን ተቀብሎ ሰጥቶኛል ተሰብስቦ እና አይ ከዛ በኋላ እና ይመኒታ አንቺ አልታመምሽም መታመምሽ ብለው ብሩን ቀሙኝና በኋላ ግማሽ ብሩ ሰጥቶኝ ከዛ ግማሽ ነው ወሰዱታለች እንግዲህ ከህዝብ ታመዋል ተብሎ ገንዘብ ይሰበስባሉ ታዋቂዎች ከዛን በኋላ ለግል ጥቅማቸው ያወልቷል ማለት ነው ይሄ ደግሞ ማንም በቃ መልካም ነው ከሌኮ በጣም ሰው እየረዳ ነው ምናምን ነው። ከኪሱ እኮ አይደለም የሚረዳው ከአውሮፓ ከአሜሪካ ከተለያዩ ሀገሮች ብር እየተላከለት እንጂ የሚረዳው ያንንም፣ ግማሹን ሰጥቶ ግማሹን ወደ ኪሱ ነው የሚያደርገው ማለት ነው። ማንም በሉት ማንም አሁን ላይ እስኪ ያልተወቀሰ አሁን አብነት ራሱ አብነት የሚባለው ልጅ እኔ በጣም በቃ መላአክም ነበር እምለው ማለት ነው። ግን የሆነ ጊዜ ሲወቀሳ አየሁትና በቃ ለሆነ በቃ እንረዳለን ብለው የሚመጡት የሆነ ለራሳቸው አጀንዳና ለራሳቸው አላማ ነው። ለሰው አዝነው አይደለም እና የሚያዝ ነው የኢትዮጵያ ህዝብ ግን ከችግሩ አውጥቶ ችግሩን ወደ ጎን ትቶ የሆነ ታማሚ ሲመጣ እንርዳ ብለው ብር ይሰጣሉ። ሰብሳቢው ነው እንግዲህ ብሩን የሚበላው ማለት ነው እና በጣም ያሳዝናል። ለማንኛውም ብራችሁን ከመበላት ተጠንቀቁ ማለት ነው። ብራችሁን በታዋቂዎች ከመበላት እህቶች ተጠንቀቁ። በቃ ይህን ነው የምላችሁ። የልጅቷን ቪዲዮ አዳምጠን እንመለሳለን። አብራችሁን ቆይ ከመጨረሻው

እች ልጅ አንቺ ፌስቡክ ስለምታወቂ ቅረጫ ሱ ቪዲዮ ቀረጽኩኝና ወሰርኳት እና ቪዲዮ ላይ ፖስት ተደረገች፣ ብር ተዋጣ። ብር ሲዋጣ ዛህራ መታኝና ብር ተዋጥቷል፣ ነ ቶፊቅ ብሩን እኮ ሊሰጧ ነው፣ ናህ ያስተኝ። እኔ አልሄድም ስራ ነኝ አልኳት። ና ብሩን ስጣ ቢባል እምቢ ያላይመን አልሰጠም ካላት ደረሰ። የሳብ እንዳስጠል የለም ታክማለች፣ አልታክመችም አቅማ እኛ ገንዘብን ያዋጣ ነው። ለምን አምሳ ሽር ያለ ነገ ምን እንደምንሆን አይታወቅም። ገንዘቧን ስጣት፣ ያ ካልሆነ ደግሞ ደረሰኝ ሂሳብና አሳውቀን ስንልም ላሻልክ በሰዓቷ አንታፍ የመስ ነበር። ይም ገንዘቧ ደግሞ በሪያል ሰተንሃል፣ በሪያል መልስ። ገንዘቡ ፋቅ ማለት ህዝብ ገንዘብ ነው። በሪያል ከወስደሃል፣ በሪያል መልስ። እነ መዲ አሉ፣ ቁርአን ያስቀራለባት መድ ያለች፣ ሮዚ ያለች አሉ። አሁን እኛ ጋር ይመጣሉ፣ እየተከታተሉ ነው። እያመጠስን ነው

ከፋጥማ ጋር የነበር ልጆች አለ አልሞትንም። ኮንቴክስችዋል ሲቹዌሽን የሚባል አለ። እኔ አሁን ያለሁት እኮ ኢትዮጵያ ነው። ሳውዲ አረቢያ ላይ በሆን አስራ አንድ ሺህ ሪያሉን ብከፍለው በጣም ቀላል ነው። ያለሁት ግን አሁን ኢትዮጵያ ነው። ስላመንክ እናመሰግናለን። አይደለም አይደለም ቢባል ማለት ነው። ገብቶሻል። ብከፍለው ራሱ ችግር የለውም ከዛ ቀላል ስለሆነ ሊቪንግ ኮስቱም ርከት ስለሆነ ኢትዮጵያ ላይ እኮ በጣም አስቸጋሪ ሁኔታ ላይ ያለው ኛ አሁን ለምሳሌ እኔ ሰዎች ሊመስላቸው የሚችለው በጣም ቢሊዮኔር ምናምን ምናምን ሊመስል ይችላል። ግን ሁላችንም ሀሰልና ብዙ ችግሮች አሉብኝ። የሰው ልጅ ያለ ችግር አይፈጠርም፣ ያለ ችግርም አይሰራም። እየታገልን እየኖርን ነው፣ እያሸንፍን ነው። በዚህ ግብር ሲባል፣ በዚህ ሰራተኛ ሲባል፣ በዚህ በተለያየ ወጪዎች ተይዘን እንተወጥረን ያለ ነው በዚህ ሰዓት ገብቶሻል። ይሄ ሁሉ ሆኖ እዚህ ሚዲያ ላይ መጥቼ አው እቺ ልጅ ሀቋ አለኔጋ የስዑዲ መንግስት ወስዶታል። ነገር ግን ቢወስዶም እኔ ከፍላለሁ። ሀቋኑ ችግርን ተጠያቂ ልኝ ብዬ አምኝ ሀላፊነት ወስጄ እኮ አክብሬ መጥቻለሁ። አላ ይስጥቅ አላ ያክብርህ። ስላከበርከንና ስለመጣ እቺ ልጅ እኔ በአቅረብ ራስ ኖሮ አሁን እንደምትለኝ ልሴፓሴ እኔና መሲን ያወጥ እንዴት እንደ ከ- እንዴት በዚህ እኔ መሲን ነፍሷን ይማረውና ብትኖር ደስ የእኔ ነበር። ዛሬ ልሴፓሴ አብረን ነው ሄዶ ያወጣ ነው። ዘውዲቱ የምትባል ቆንስላ ዘውዲቱ የምትባል አብረን ሄደን ልሴፓሴ የማስታውሰው ማይወጣ ሊሴፓሴ በዛ ሰዓት አስወጣንላት። እቺ ልጅ ዛሬ ላይ ግን አይመን አይደለም ያወጣው ሊሴፓሴውን አይመን አያውቅም ብላ ማይሆን ነገሮች ተናገሩ። ችግር የለውም። ልጅቷ ያለችበት ህመምና ያለችበት ችግር ሁኔታ ብዙ ነገር ሊያስብል ይችላል። ይሄ ደግሞ ያየነው ልምድ ነው። ብዙ ጊዜ የረዳናቸው ሰዎች መልሶ ሲነቅሱን፣ ያገዝናቸው ሰዎች መልሶ ሲጠቁሙ፣ አብረን የቆምንላቸው ሰዎች ሲረግጡን ያየነውና የተማርነው ነገር ነው። ያየነው የተማርነው ነገር ነው። ችግር የለውም። ዛሬ ላይ ግን እኔ እዚህ ጋር መጥቼ አምኜ ነበራት። አሁንም ቢሆን እኔ ለመርዳት ዝግጁ ነኝ ብዬ በአላህ ተወክዬን የመጣዎት እዚህ አላህን ፈርቼን የመጣዎት ግብቶሻል። ስለፈረቅ በጣም ጥሩ በጣም ጉዳት ነው። በጉግል ነው እኔ የመነዘርኩት። እኛ ደግሞ ስንልክ ታውቃለህ በሀዋላ ነው የምንልከው ማናችንም ማለት ስለዚህ፣ በሀዋላ የዛሬ አራት ዓመት ሀዋላ በሳውዲ አረቢያ ስንት ነበር የሚለውን ነገር ሰዎችን ግን ጠይቃ ይሻል። በሀዋላ አልልክም ብላክ ማርኬት ነው በብላክ ማርኬት አልመነዘርም ለምንድን ነው? አንደኛ ይሄ ነገር ይሄ ንግግር ለአንቺም ትክክል አይደለም፣ አቡ ይሄ ነግግር ሐቀኛ ስለሆንኩ ነበር። ህሊና የሚባል ነገር ስላለኝ ነው። እናንተ ሃይማኖተኛነን አክራሪነን ከምትሉት በላይ እኔ ዱርጌ ናት ተጠጣለች የምትሏት ሴት ሐቀኛ ነኝ። እኔ ሐቀኛ ነኝ። ልንገር አሁን አንተ ሦስት መቶ ሰማንያ ዘጠኝ ሺህ ስጣት ችግር የለውም። ፈጣሪ ግን ማለት ነው ፈጣሪ እያንዳንዳችን የማን ሐቅ አለብን ያያል። እሱ ይፈርዳል። እውነት ካለ ከላይ ፈርዶ በቅርቡ ያሳየን የሰው ሐቅ የምትበሉ ሰዎች ተጣሪ የአልጋ ቁራኛ አርጓችሁ ያሳየን፣ በመኪና አደጋ እግራችሁን አታችሁ።